ጎረቤት ሀገር ሱዳን ከሚያዝያ 2015 ዓ ም ጀምሮ በአስከፊ የእርስ በርስ ጦርነት ውስጥ ትገኛለች። ከጀኔራል አልቡርሃን በሚመራው የሱዳን ብሔራዊ ጦርና ከጀኔራል መሐመድ ሐምዳን ዳጋሎ ሄሜቲ በሚመራው የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል መካከል እየተካሄደ ባለው ለማፋሳሽ የእርስ በርስ ጦርነት እስካሁን ቢያንስ 150 ሺህ ሰዎች መገደላቸውን የጄኖሳይድ ዋች መረጃ ያመላክታል። ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል፣ በአስከፊ ሁኔታ ውስጥም ይገኛሉ። ከ12 ሚሊዮን በላይ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለው በአስከ ሁኔታ ውስጥ ይገኛሉ። ጦርነቱ አንዴ ጠንከር፣ አንዴ በረድ ሲል ቆይቶ ከሰሞኑ ደግሞ እንደ አዲስ አገርሽቶበታል። ሱዳን የዛሬው የማለዳ ትንታኔያችን ማጠንጠኛ ናት። አብረን ቆይ 18 ወራትን ከፈጀ ፍልሚያና በቦምብ የታገዘ ድብደባና ከበባ በኋላ ባለፈው ጥቅምት 16 ቀን 2018 ዓ ም የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል ዳርፉር ግዛት ዋና ከተማ የሆነችውን አልፋሽር ከተማን ከተቆጣጠረ በኋላ ጦርነቱ እንደገና አስከፊ መሆኑን አሳይቷል። አስደንጋጭ ክስተቶችም ተመዝግበውበታል። ፈጥኖ ድራሽ ኃይሉ አልፋሽርን ከተቆጣጠረ ከጥቂት ቀናት በኋላም ሳውዲ በሚባል ሆስፒታል ላይ ባደረሰው ጥቃት 460 መገደላቸውን የዓለም ጤና ድርጅት በዋና ዳይሬክተሩ ቴድሮስ አድሃኖን በኩል መግለጹ ይታወሳል። ድጋፍ ሰጪ በሚል ስያሜ የሚጠሩት እነዚሁ ኃይሎች በሆስፒታሉ ላይ የጅምላ ጭፍጨፋ መፈጸማቸውም ታውቋል። በሆስፒታሉ የተፈጸመው የጅምላ ግድያም በእጅጉ መደንገጣቸውንም ዋና ዳይሬክተሩ ቴድሮስ አድሃኖም ገልጸዋል። የሱዳን ሐኪሞች ትስስር በመባል የሚታወቀው የመብት ተሟጋች ቡድንም እንዲሁ የፈጥኖ ድራሽ ድጋፍ ሰጪ ኃይሉ ታጣቂዎች ሳዑዲ ሆስፒታል ውስጥ ከገቡ በኋላ ታካሚዎችን፣ ቤተሰቦቻቸውን ያገኙትን በሙሉ ያለ ርህራሄ መግደላቸውን አስታውቋል። ፈጥኖ ድራሽ ኃይሉ አልፋሽርን ከተቆጣጠረ ወዲህ ከጅምላ ግድያው በተጨማሪ አስገድዶ መድፈርን ጨምሮ አፈናም፣ አፈሳ እገታ በሰፊው ተፋፍመዋል። የቡድኑ ተዋጊዎች ከተማዋን ሲቆጣጠሩ ስልታዊ ግድያዎች እንደነበሩ መረጃዎች እየወጡ ነው። ታጣቂዎች ካደረጉባቸው ከባ ያመለጡ ሰዎች ለቢቢሲ እንደተናገሩት እጅግ ዘግናኝ ለአእምሮ የሚከብድ ስቃይ ያጋጠማቸው ሲሆን ለመሻሽ የሞከሩትም ከፍተኛ ስቃይ ደርሶባቸዋል። ፊት ለፊታችን የተገደሉ ሰዎችን አይተናል። ሰዎች ሲደበደቡ ተመልክተናል። በጣም አስፈሪ ነበር ሲሉም ኤዝልዲን ሐሰን ሙሳ የተባሉ ነዋሪ ለቢቢሲ ተናግረዋል። አብዛኞቹ ተፈናቃዮች ከአልፋ 40 ኪሎ ሜትር ርቃ በምትገኘው ታዊላ በተባለች ከተማ ውስጥ ወደሚገኙም በሰዎች እጅግ በተጨናነቁ መጠለያዎች ውስጥ ነው የሚገኙት። በውጊያዎቹ የሞቱ ሰዎች ቁጥር በትክክል ባይታወቅም ከአካባቢዎቹ ሸሽተው ያመለጡ ሰዎች እንደሚሉት በመንገዳቸው ላይ በርካታ አስክሬኖችን ተመልክተዋል። ከአካባቢያችን ተፈናቅለን በሸሸንበት መስመር ላይ በርካታ አስክሬኖች አይተናል። የሴቶችና የወጣቶች አስከሬንና የተመለከት ነው። ማንም የሚቀብራቸው የለም፣ ያሉት ውጊያውን ሸሽተው በአልታዊ መጠለያ የሚገኙ ዛሃራ መሀመድ የተባሉ ተፈናቃይ ናቸው። ፋውዚያ ሀሰን የተባሉት ሌላዋ ተፈናቃይ ደግሞ የሟቾች ቁጥር ብዙ ነው ይላል በአልፋሽር በአልፋ ሽር የተሰዋውን ወታደሩን ወንድ ልጄን ጨምሮ ቁጥር ስፍር የሌላቸው ሰዎች ተገድለዋል። ሌላ ወንድ ልጄ ደረቱን አይኑ ላይ ቆስሏል። በዘፈቀድ በሚካሄደው ድብደባ በየቀኑ ቢያንስ ከ30 እስከ 40 ሰዎች ይገደላሉ በማለት በከተማዋ የተካሄደውን ሁኔታ ይናገራሉ። በየአካባቢው ስርዓት አልበኝነት መስፈኑንም ፋውዚያ ይናገራሉ። በአልፋ ሽር ብዙ ስቃይ አይተናል። ይሁንና ከህፃንነታችን አንስተው እንዲህ አይነት ነገር አይተን አናውቅም። መንገዶቹ በሞተር ብስክሌቶችና ግመሎች በሚንቀሳቀሱ ወረበላዎች ተሞልተዋል። ሰውን ይደበድባሉ፣ የያዙትን ገንዘብ ይሰርቁባቸዋል። ያላቸውን ብርድ ልብሳቸውን ሳይቀር ይወስዳሉ፣ በማለትም የታጣቂውን ስርዓት አልበኛ ድርጊት ያብራራሉ። ባለፈው ሳምንት በአልፋ ሽር ወታደሮቻቸው የፈጸሟቸውና እርሳቸው ጥሰቶች ሲሉ የጠሩትን ጉዳይ እንደሚመረምር የፈጥኖ ድራሽ ድጋፍ ሰጪ ኃይሉ መሪ ጀራል መሐመድ ሀምዳን ዳጋሎ ተናግረዋል። በኋላ ላይም ፈጥኖ ድራሽ ኃይሉ አልፋ ሽር ግድያዎችን በመፈጸም የተከሰሰ ተዋጊውን መታሰሩን የሚያሳይ ቪዲዮ መውጣቱን የቢቢሲ ዘገባ ያሳያል። በዚህም በርካቶች ከተማዋን ለቀው በመሰደድ ላይ ይገኛሉ። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ለተመሳ ተደራሽ ከሚሆኑ ከጠቅላላው የአልፋ ሽር ከተማ ህዝብ 82000 ገደሞ ከመኖሪያ ቀው ተፈናቅሎ መሰረዱን የተባበሩት መንግስታት ድርጅት ገልጿል። ለመሸሽ የማይችሉ ነዋሪዎች ደግሞ በከፍተኛ ደረጃ ለረሃብ ተጋልጧል። ተባበሩት መንግስታት የሚደገፈው ዓለም አቀፉ የረሃብ ክትትል ቡድን አልፋ ሽር ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። ሱዳን ውስጥ ከ24 ሚሊዮን በላይ ሰዎች አጣዳፊ የምግብ እጥረት ገጥሟቸዋል። ከዚህ በተጨማሪ ጦርነቱ በዓለም ላይ ትልቁን የሰብዊ ቀውስ መፍጠሩንም ተባበሩት መንግስታት አስታውቋል። ተባበሩት መንግስታት ሰብአዊ መብቶች ምክር ቤት ከሳምንት በኋላ በአልፋ ሽር ስላለው ሁኔታም አስቸኳይ ስብሰባ ያካሄዳል ተብሎ ይጠበቃል። በአልፋሽር የተፈጠረው ሰብዓዊ ቀውስ በሱዳን በሁለቱ ዓመት የእርስ በርስ ጦርነት ሁሉ አስፈሪ መሆኑን የሚያትተው እና ጦርነቱ የብሔር መልክ ሊይዝ እንደሚችል የበለጠ ደም አፋሳሽ ሊሆን እንደሚችል የገለጸው ደግሞ በኢኮኖሚስት ይዞት የወጣው ዘገባ ነው። ለዚህም በምክንያትነት የሚያቀርበው የፈጥኖ ድራሽ ድጋፍ ሰጪ ኃይል መሪውን ጀኔራል መሐመድ ሀምዳን ዳጋሎን ጨምሮ አብዛኞቹ ሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል መሪዎችና ወታደሮች እንደ አውሮፓውያን አቆጣጠር ከ23 ከ5 ብርሃር ፉድ መቶ ሺዎች የሚቆጠሩ ሰዎችን ከገደለው ያለው ጃንጃዊድ ሚሊሻ ወጡ መሆናቸው ነው። ይህ በአብዛኛው በአረብ ሚሊሻ ወታደሮች የተያዘው ጃንጃዊድ ሚሊሻ በዳርፉር አረብ ባልሆኑና በጥቁር አፍሪካውያን ሱዳናውያን ላይ በሁለት ሺዎቹ መጀመሪያ ከፍተኛ ጭፍጨፋን የፈጸመ መሆኑንም ዘገባው አስታውሷል። ከዚህ ሚሊሻ እንደተወለደ የሚነገርለት የሱዳን ፈጥኖ ድራሽ ድጋፍ ሰጫይል ከሰሞኑ ያደረገውን ጨምሮ ከዚህ ቀደም በተመሳሳይ በዳርፉር አረብ ባልሆኑ ጥቁር አፍሪካውያን ሱዳናውያን ላይ ጭካኔ የተሞላበት የጅምላ ግድያና የዘር ማጥፋት ወንጀሎችን ስለመፈጸሙ በተደጋጋሚ ክስ ሲቀርብበት ቆይቷል። ከዚህ ጋር በተያያዘ በአልፋሽር ኤሲ ጎዳናዎች ላይ የጅምላ ግድያዎች መፈጸማቸውን የሚያሳዩ ሳትላይት ምስሎች በዩኤል የሰብዓዊ ምርምር ላቦራቶሪ ሪፖርት ተደርገዋል። ጥቅምት 26 የተነሱት ሳትላይት ምስሎች የጅምላ ግድያ መፈጸሙን የሚያረጋግጡ ናቸው ብሎ መውሰድ የሚቻል መሆኑንም የአልጀዚራ ዘገባ ያመላክታል። የምስል ትንታኝ ባለሙያዎች በምስሎቹ ውስጥ የሚታዩ ትልልቅ ክምችቶችን አጉልቶ ያሳዩ ሲሆን፣ እነዚህም ከአዋቂ የሰው አካል መጠን ጋር የሚጣጣሙና በቀደሙት ምስሎች ላይ የማይገኙ መሆናቸውን አረጋግጠዋል። በሰው ደም ምክንያት የተከሰቱ ምልክቶች ሊሆኑ እንደሚችል አይመስሉም የሚገልጸውን የቀለም ለውጥ መስተዋሉንም በዩኤል የሰብአዊ ምርምር ላቦራቶሪ ሪፖርት የተነሳው ምስል አመላክቷል ይህ በእንዲህ እንዳለ አሁን ላይ ፈጥኖ ድራሽ ድጋፍ ሰጪ ኃይሉም ከአልፋሽር ባሻገር የዳርፉር ግዛትና የደቡብ ሱዳን አንዳንድ ክፍሎችም እየተቆጣጠረ ይገኛል ጅምላ ግድያው ና ተጨማሪ የዘር ማጥፋት ወንጀል ሊፈጽም ይችላል የሚለው ስጋት ተባብሶ መቀጠሉንም ኢኮኖሚስት አስነብበዋል በተለይ አረብ ያልሆኑ ጥቁር አፍሪካዊ ሱዳናውያን ላይ በተለያየ ጊዜ ጅምላ ግድያ ና የዘር ማጥፋት ወንጀሎችን ፈጽሟል በሚል በተደጋጋሚ ከሚከሰሰው የሱዳን ፈጥኖ ራሸል ጀርባ የተባበሩት አረብ ኤምሬትስ የጦር መሳሪያ በማቅረብ ለብሩ ድጋፍ ታደርጋለች በሚል በተደጋጋሚ ክስ ሲቀርብባት ቆይቷል። የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ድጋፍ ሰጪ ኃይሉ ይህንን ድጋፍ የምታደርገው በሱዳን ጦር ውስጥ ያሉትን የእስላም አክራሪዎችን ለመከላከል ማሰብ መሆኑን የኢኮኖሚስት መረጃ ያመላክታል። ይሁን እንጂ አረብ ኤምሬትስ ክሱን በተደጋጋሚ ማስተባበሉ አይዘነጋም። በጀኔራል አብዱልፋታህ አልቡርሃን የሚመራው የሱዳን ጦር በበኩሉም ከግብፅ፣ ሳውዲ አረቢያ፣ ቱርክና ኢራን ድጋፍ እንደሚያገኝ ይነገርለታል። ከዚያ አኳያ ከእስካሁኑ በባሰ ከሰሞኑ በአስፈሪ ደረጃ ያገረሸውንና እየተባባሰ የመጣውን የሱዳን የእርስ በርስ ጦርነት ለማስቆም ዋነኛ መፍትሄ ሁለቱም ተፋላሚ አካላት ከውጭ የሚያገኙትን ድጋፍ እንዳያገኙ ግፊት ማድረግ መሆኑንም ኢኮኖሚስት በአንክሩ አመላክቷል። በዚህ ረገድ ከመስከረም ጀምሮ በአሜሪካ፣ ግብፅ፣ ሳውዲ አረቢያና ተባበሩት አረብ ኤምሬትስ በጋራ የሚመራና በሱዳን የተኩስ አቁም የቁም ስምምነትና የመልሶ ግንባታ ሂደት ዙሪያ የመፍትሄ ሀሳቦችን የሚያቀርብ ምክክር ሲደረግ ቆይቷል። አልፋሽር በፈጥኖ ድራሽ ድጋፍ ሰጪ ኃይሉ እጅ ከመውደቋት ከጥቂት ቀናት በፊት ፕሬዚደንት ዶናልድ ትራምፕ የአፍሪካ ጉዳዮች አማካሪ ማሱድ ቡሎስ አማካይነት ከሶስቱ ሀገራት ባለስልጣናት ጋር ዋሽንግተን ስብሰባ ተደርጎ እንደነበርም ይገለጻል። በዚህም የጀኔራል ሀምዳን ዳጋሎ ወንድምን ጨምሮ ለመጀመሪያ ጊዜ ሁለቱ ተፋላሚ ኃይሎች በተኩስ ለማቆም ፊት ለፊት ተገናኝተው ለመነጋገር ሞክረው እንደነበር የገለጸው ኢኮኖሚስት በአልፋሽር የተፈጠረው ወደ ማፋሳሽ ጦርነት ሁኔታ ለአሜሪካው ዲፕሎ ዲፕሎማት አፍረት ቢሆንም አሁንም ቢሆን አሜሪካ የተኩስ አቁም ንግግር ጉትጎቷን አላቆመችም ሲል አትቷል። እናም አሜሪካ አሁንም ቢሆን የተጠናቀን የተኩስ አቁም ስምምነት እንዲፈረምና የሰብአዊ እርዳታ ለማቅረብ የሚያስችል አስቻይ ሁኔታ እንዲፈጠር ከሁለቱ ተፋላሚ ኃይሎች ጋር በተናጠል እየተነጋገረች መሆኗን ይገልጻል። ይሁን እንጂ ይላል፣ በኢኮኖሚ ዘገባ፣ ይሁን እንጂ የአሜሪካን የሱዳን ተፋላሚ ኃይሎችን ተኩስ የማቆም ጥረት የሚሳካው ፕሬዚደንት ትራምፕ ለጦርነቱ ድጋፍ የሚያደርጉ የአሜሪካ አጋሮች በተለይም ለጦርነቱ ተንኳቹ ፈጥኖ ደራሽ ድጋፍ የምታ የምታደርገው የተባበሩት አረብ ኤምሬትስ ላይ ድጋፏ እንድታቆም ጫና መፍጠር ከቻሉ ነው። ለዚህም የተባበሩት አረብ ኤምሬትስን የፈጥኖ ደራሽ ድጋፍ ሰጪ ለምታወቅ አንዲት የትዊተር ወይም ኤክስ መስመር ብቻ መጻፍ አቡዳቢን የሚያስደነግጥ ትልቅ መልእክት ማስተላለፍ ይቻላል ብለዋል። ይሁን እንጂ ልክ እንደ ፕሬዝደንት ባይደን ሁሉ ትራምፕን በአረብ ኤምሬትስ ላይ ሲበዛ ለዘብተኛ ሆኗል በማለት ይተቻል። ያም ሆኖ የተባበሩት አረብ ኤምሬትስ በአውሮፓውያን ህዳር ሁለት በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ በአሜሪካ፣ ግብጽ፣ ሳውዲ አረቢያን የተባበሩት አረብ ኤምሬትስ በጋራ ለሚመራው ናኳድ በሚል ለሚጠራው የሱዳን ሰላም አፈላላጊ ጥምረት ሀገራችን እስካሁን ለሲቪል መንግስቱ በቂ ጥረት ባለማድረጓ እንጸጸታለን ማለቱም በኢሚሬትስ ላይ ጫና ለመፍጠር ለአሜሪካ ጥሩ አጋጣሚ የሚፈጥር መሆኑን ይተነትናል። የተባበሩት መንግስታት ድርጅትን በተመሳሳይ ከውጭ ኃይሎች የሚገኘው ድጋፍ በሱዳን ሁለቱ ኃይሎች ለሚያካሄዱት ውጊያ እጅግ አሳሳቢ መሆኑን አስታውቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬስ ከሰሞኑ ካታር ውስጥ በተካሄደ የተመድ ስብሰባ ላይ እንደተናገሩት በሱዳን የሚካሄደው ውጊያ ከቁጥጥር ውጭ ሆኗል። ይህ እንዲቆመም ጥሪያ ተቀርበዋል። የሱዳን ቀውስ ከቁጥጥር ውጭ ሆኗል። ፈጥኖ ድራሽ ኃይሉ ባለፈው ሳምንት አልፋሽር ከገባ ወዲህ ሁኔታዎች ከቀን ወደ ቀን ተባብሰዋል። ሰዎች በምግብ እጥረት፣ በበሽታና በጥቃት እየሞቱ ነው። ዓለም አቀፍ ሰዋዊ ህግና ሰባዊ መብቶች መጣታቸው መቀጠሉን የሚጠቁሙ መረጃዎችን እየሰማን ነው። በዘፈቀድ የሚፈጸሙ ጥቃቶች ሲቪሎችንና ሆስፒታሎችን ጨምሮ በተቋማት ላይ ጥቃቶች ይፈጸማሉ። ጾታና ዘርን መሰረት ያደረጉ አሰቃቂ ጥቃቶች ይፈጸማሉ። አሁን ፈጥኖ ድራሽ ኃይሉ ከተማይቱ ውስጥ ከገባ በኋላ ደግሞ መጠነሰፊ ግድያዎች እንደሚፈጸሙ ከታማይ ምንጮች ሰልፎች የሚወጡ ዘገባዎች ያመለክታሉ። ይህ ለግምት አስቸጋሪ የሆነው ግጭት በአስቸኳይ እንዲቆም ዳግም ጥሪ አቀርባለሁ ሲሉ አንቶኒዮ ጉተሬስ ጥሪያቸውን አስተላልፈዋል። ዛሬው የማለዳ ትንታኔም በዚሁ አበቃን። አዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ ቀን